ይህን ሁሉ ኒዕማ አላህ ሰጥቷችኋል። አላህ የሚፈልገው ከእናንተ እሱን ብቻ እንድታመልኩ ነው። ሌላ ነገር አይፈለግም። እሱን ብቻ አምልኩ እንዳልከውም ደግሞ እንደጠቀስከውም ያለፉት ህዝቦች ተተኪ አላህ አድርጓቸዋል። ስለዚህ ያንንም ነገር አመስግኑ እያለ ሷሊህ ዓለይሂ ሰላም በደንብ መከራቸው ማለት ነው። እነሱ ግን እንደዛ ሲመክራቸው፣ ይህን ሁሉ ኒዕማ ሰጥቷችሁ አላህን ስ ማመስገን ብቻ

ከባለስልጣኖቻችን ትሆናለህ ባለሀብትም ትሆናለህ ልክ እንደኛ እንዳሉት ሰዎች ትሆናለህ ብለን ተስፋ ስናደርግ ጭራሽ ነብይ ነኝ አላህን በብቸኝነት አምልኩ እያልክ ትከለክለናለህ ወይ ተስፋ እናረግብህ ነበር ብለው በዚህ ሷሊህ ዓለይሂ ሰላም ከአቋሙ ዝነፍ እንዲል ጥያቄ ያቀረቡ ማለት ነው። ምክንያታቸው ደግሞ እዚ ጋ ሚዛን ወይ ውሃ የሚቋጥር ነው የሚባለው እንደዚህ የሆነ ቦታ የሚሰጠው አይደለም። ቀድ ኩንተ ነፊና መርጁን ብ አተንሃና እናዕቡደ ማ ያዕቡዱ አባኡና አባቶቻችን የሚገዙትን ምክንያት አላቀረቡ። አንድ ሰው ሲከራከርህ ወይም የኔ የተሻለው ነው ብሎ ሲያስብ ማስረጃ መምጣት መቻል አለበት። አብዛኛው ነቢዮችን የሚቃወሙና የሚቃረኑ ህዝቦች ግጭታቸው ፐርሰናል ነው። ልክ ነቢዩ ስላ ስለም ዝም ብለው ተነስተው መጅኑን ነው፣ ዝም ብለው ተነስተው ሳሄር ነው አሳጢሮ ላወሊን እንጂ መልእክቱ ምንድን ነው የሚለው ላይ አይደለም። አሁንም ነጥባቸው፣ ቀድ ኩንተ ፊና መሩጅን ቀብለ ሀዳ አተንሃና እናዕቡደ ማ ያዕቡዱ አባኡና፣ አባቶቻችን ሐቅ ላይ ናቸው የሚለውን እኮ አላነሱ ማስረጃ። እነሱ ስላተገዙ እኛም መገዛትን ተከለክለን አለ ወይ? አሁንም እኮ እንሰማለን። አንተ ማን ሆነ ነው የአባቶችህን መንገድ ምትተ ራሱ ይደገማል አሁን ማለት ነው ቅድም መርጁወን የሚለውንም እንደውም ከፕሮግራም ፊት እያወራን ነበር እና ተመሳሳይ እኔም ይቺ አንቀጽ ገርማኛለች ስለ አንተም አንስተሃታል እና አሁን ጊዜም ሰዎች አታክ ማድረግ የሚፈልጉት ወይም ማጥቃት የሚፈልገውን የሰውየውን ስብዕና ወይም ምንድነው የሚባለው ፕሮፓጋንዳ አይደለ የሆነ ማሳፈርና በቃ አንተ ደህና ሰው አልነበርክ እንዲ ሰው አልነበርክ ምን ሆነህ ነው ማህበረሰቡን ተቃርነህ የምትወጣው ብለው ወደ ማንነቱ ነው የሚያመጡት ማለት ነው።